ሰላም ሰላም የማርማር ሚዲያ ተከታዮች፣ ዛሬ ሊያወራላችሁ የመጣውት ያው አብዛኞቻችሁ በኮሜንትም በግል ኢንቦክስም መች ነው የሪሜዲያል ውጤት የሚለቀቀው ብላችሁ ጠይቃችሁኛል። ያው በአብዛኞቹ ሚዲያ ላይ እያየሁ ነው የሪሜዲያል ውጤት በዛ በዛ ቀን ይለቀቃል ብሎ እያወሩ ነው። ያ ደግሞ አስተማማኝ አይደለም። ምክንያቱም ያልተጻፈውን ሊያወራላችሁ አይዴን ለመመጠውት እኔ እንደኔ መች ይለቀቃል የሚለውን ፊክስድ የሆነ ቀን ባልነግራችሁም ያው እንዲህ አምና አምና አሁን 2016 ተፈታኞች ያው በአምናው አንጻር ስንመለከት አምና ያው ሰላሳ በሰባ ነበር። ያም በሁለት ሳምንት ውስጥ ነው ውጤታቸው የተለቀቀው ማለት ነው። በዚህ አመት ግን ውጤቱ ከመቶ ፐርሰንት ስለሚያዝ ዳትማች ለእርማት የሚከብድ ነገርም የለም። ሶ ቶሎ እንደሚለቀቅ ተስፋ አለው ማለት ነው። ሶ እናንተ በተለያዩ ሚዲያዎች ላይ በሚወራው እንዳትረበሹ። ውጤታችሁ የሚለቀቅበት ቀን ጠብቄ ወዲያውኑ ሊንኩን ሊክላችኋለሁ። በዛ ገብታችሁ ውጤታችሁን ማየት ትችላላችሁ ማለት ነው። ሶ ይህን ሊያውራላችሁን የመጣሁት ኢንፎርሜሽን ቶሎ እንዲደርስላችሁ ሰብስክራይብ አድርጋችሁ ኖቲፊኬሽንን ኦን አድርጉ እና ቪዲዮን ላይክ ማድረጋችሁ እንዳይረሳ። አመሰግናለሁ። መልካም ቆይታ።